ባህር ዳር ሀሙሲት ከሀሙሲት አንበሳሜ ከአንበሳሜ አርብ ገበያ ከአርብ ገበያ ሳህና በሞተር። ከዛ በኋላ ሞተር ነው ያለው። በሞተር ከሳህና ቤላቦ ቤላምቦን ቤላቦ እያረኩ እያቆራረስኩ መጣወኝ። ከዛ በኋላ ደግሞ አካባቢያቸውን ያው ደቡብ ጎንደር ውስጥ ነው ያለሁት። አካባቢያቸውን የት እንደሆነ አላውኩትም። በባህር ዳር ነው በእነዚህ መንገድ ሲመጣ የሚቀርበው፣ ቀጥታ ከጎንደር እንዳይቀርብም። እንግዲህ ያው መሀል ላይ እንትንም አለ ፍተሻ ምናምንም አለ ከተማ ወጣ ሲባል እንግዲህ በየቤቱ እንግዲህ እያንኳኳው ነው የጠየቁት። የነሱ መያም ቤት ገጠር ውስጥ ነው ያለው። አየሩ በጣም ደስ ይላል። ባህር ዛፎች ይበዛሉ። ደስ የሚል ጥቅጥቅ ያሉ ባህር ዛፎች አሉ። እንደውም እዚህ ጋ አሁን ምንም የሌለ በደንብ ጫካ የማይመስል ውስጥ ውስጡ የሚታየው ነው እየቀረስኩላቸው ያለሁት። እንግዲህ አፍጠር ሰዓት ሊደርስ ነው። አሁን እዛ ማዶም ሄጄ ነው የመጣሁት። በቀኝ ሄጄ ያለው በዚህ ወደ ኋላ ነው የቀረኝ። የቀሩት ቤቶች ያው ካሜራው ሌንሱ ዙሙ ከረጅም ስለሚያመጣ ነው ዚህ መጥቼ ማሳያችሁ ትንሽ ራቅ ይላል ማለት ነው ወደዚያ ከርቀት ስለሚያመጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ሰላም ብያለሁ፣ በያላችሁበት በሰላማችሁ ብዝት በል እያልኩኝ ዛሬ ድንገት ቪዲዮ እያያችሁ በመሀል ትንሽ ማስታወቂያ፣ እስከ መጨረሻው ወንድማችሁ የምትወዱ አባታችሁ የምትወዱ እስከ መጨረሻው ከእኔ ጋር ቆዩ፣ ይሄን ቪዲዮ ሳታሳልፉት ማለት ነው እንግዲህ ዛሬ የመጣ ነው የት ነው ያለነው? የወንድማችን ቤት እንዲሁም ጓደኛዬም ነው ደንበላሽ ይባላል አጋጣሚ ምንም በማያውቀው ምንም በማያውቀው ክስተት የድንገት ሳያስበው ምንም ሳይሆን ድንገት ኩላሊቶቹ ፌል አድርጓል እና እንርዳው ነው ብላችሁ እዚህ ላይ በምታዩት የባንክ አካውንቶች በተለጠፉት ኦሮሚያ አቢሲኒያ እና ንግድ ባንክ አለ አንድ ብር ለምን አትሆንም ሁላችሁም ወንድማችሁ የምትወዱ አባታችሁ የምትወዱ ልጅ ያላችሁ ሁላችሁ ምንም ሳታልፉ ከዚህ በፊትም አላሳፈራችሁኝም ሰው እንደዚህ ታሞ እርዱልኝ ስላችሁ በሚል የሚሆን ብር ሰብስቦልኛል በጣም ነው አመሰግናችሁ አሁንም አታሳፍሩኝም እንዲሁም ወቅቱም ረመዳን ነው ሙስሊሙም ክርስቲያኑ ምኑም ሳትሉ ሃይማኖት ሳትለያዩ ሁላችሁም ባላችሁ እርዱላችኋለው እንግዲህ ምን እንደሆነ ከባለቤቱ አንዳንድ ነገር እንዲሁም ደንበላሽ ማለት ማን ነው የሁለት መንታ ልጆች አባት ነው በተረፈው እስኪ ወደ ባለቤቱ ላስተላልፍላችሁና አንዳንድ ነገር ትበሉ ሰላም ውድ የኢትዮጵያን ህዝቦች በውጭ በሀገር ውስጥ መነት ትገኙ ደጋግ ኢትዮጵያን፣ ባለቤቴ ደንበላሽ አበራ ይባላል። ባጋጠመው ሁለቱም ኩላሊቶቹ ፌል አድርጎ አሁን ላይ በዲያሊሲስ ላይ ይገኛል። ዲያሊሲሱንም እንድናረግ ያገዙን ቤተሰቦቻችንና ጓደኞቻችን ናቸው። እና አሁን ከኛ ቅም በላይ ሆኑብን። እጄን ወደ ኢትዮጵያ እጄን እየዘረጋው ነው። ደጋግ ኢትዮጵያን በውስጥም በሀገር ውስጥም ያላችሁ በውጭም ያላችሁ እርዱኝ። የባካችሁ የመንታዎች አባት ነው። ባለቤቴን አትርፉልኝ ለልጆቼ ስትሉ እባካችሁ ደጋግ ኢትዮጵያን በመድኃኒዓለም ስም እጠይቃችኋለሁ፣ እለምናችኋለሁ። እባካችሁ እርዱኝ፣ የቻላችሁትን ለእኛ አንድ ብር ለብር ዋጋ አላት እና እባካችሁ የቻላችሁትን እርዱን። እባካችሁ ባለቤቴን አትርፉልኝ። እባካችሁ እርዱኝ፣ እባካችሁ እርዱኝ። የሰው ፊት ማየት ይገብዳል፣ ግን በቃ ዲያሊሲሱን ደግሞ አሁን ከአቅማችን በላይ ሆኗል። በጣም ከባድ ዋጋው ነው። ኢትዮጵያ ላይ ታውቁታላችሁ መቼስ፣ ያለው ዋጋ ከሰባት ሺህ ነው ለአንድ ዲያሊሲስ የምናወጣው። በሳምንት ደግሞ እሱ የሚታጥበው ሁለቴ ነው። አስራ አራት ሺህ ብር ነው የምናወጣው ለሳምንት ማለት ነው። ንቅለ ተከላ ደግሞ የግድ መደረግ አለበት፣ ያለበለዚያ በዲያሊሲስ ብቻ እንዴት ይቆያል? ንቅለ ተከላውን ደግሞ እዚህ ሀገር የለም፣ ውጭም ያለው እና ለውጭም ደግሞ ብር ያስፈልገናል የግድ እና ደጋግ ኢትዮጵያን እባካችሁ እርዱን የቻላችሁትን፣ እስከ አራት ነጥብ ሚሊዮን የታዘዝነው የተጠየቅነው፣ እባካችሁ ደጋግ ኢትዮጵያን የቻላችሁትን እርዱን። የመንታዎች አባት ነው። እሱም በፊት በስራ ላይ ነበረ። ስራ እየሰራ ነው መቶ ድንገት ያው ግፊት ነበረበት። ግፊቱን ለመታየት ሲሄድ ነው ሁለቱን ኩላሊቶቹ ፌል አድርጓል ተብሎ የተነገረን። ለእኛም በሰአቱ አስደንጋጭ ነበር። እኔም ስራ ነበረኝ። አሁን ግን ስራ ይንትቼ እሱም ማስታመም ሆኗል ስራዬ ምንም በቃ የምሰራው ስራ የለም አሁን ላይ። ስለዚህ የባካችሁ ከባድ ነው። ልጆቼ በምን እንደማስተምር ግራ ገብቶኛል። ደጋግ ኢትዮጵያ ነው ዋካችሁ እኔ ቁጭ ብዬ እሱ ታሞብኝ ልጆቼ ያሉ ትምህርት ቤት አለብኝ፣ የቤት ኪራይ አለብኝ። እንዴት ነው የማደርገው? ግራ ገብቶኛል። የባካችሁ እርዱን የቻላችሁትን። ያለ አይዞሽ በቃ አታልቅሽ፣ አይዞሽ አታልቅሽ። እና ውድ ቤተሰዎቻችን እንደምታዩት የሁለት መንታ ልጆች እናት ባለቤቱን የደንበላሽን እንበሆን አብሱላት እሱንም የምትችሉ አንድ ብር ምናትሆንም የማትችሉ በጸሎታችሁ በዱዓ ከጎኑ ልትቆሙ አስቡት። ንቅለ ተከላው የሚያስፈልገው ከአራት ሚሊዮን ብር በላይ ነው። እሱም እዚህ ኢትዮጵያ ሲሆን ገና ውጭ ሄዶ ነው መታከም ያለበት ማለት ነው። ኢትዮጵያ ደግሞ ልታከም ቢል ቢያንስ ወደ አንድ ሚሊዮን ምናምን ሊፈጅ ይችላል። እሱም ወረፋውን እንደምታውቁት ነው። አንድ ሆስፒታል ያለው አሁን ኩላሊቱን ንቅለ ተከላ ለማድረግ ቢያንስ ወረፋው ለሁለት ዓመት ከምናምን ነው። እስከዛ ድረስ በህይወት መቆየት ይችላል አይችልም። ኩላሊት እንደዚህ ቢቆይ ራሱ እየታጥ የሚታጠበው በሳምንት 14 ሺህ ብር ነው የሚያስፈልገው ማለት ነው። ከየት ይመጣል? እሱም ስራ አቁመዋል፣ እሷም ስራ አቁማለች። እና ውድ ቤተሰቦቻችን አታሳፍሩን፣ ከጎናችን ሆኖ እላችኋለሁ። በአላህ ይዣችኋለሁ። የምትችሉ ሁላችሁ ከጎናችን ሆኖ፣ ሁላችንም ባለን አንድ ብር እንዳ አንድ ብር ብትሆን ሳትንቁ፣ ሁላችንም ከጎኑ ሆነን እንርዳው ነው ብላችሁ ስላዳመጣችሁ እናመሰግናለን። ሰላም አለይኩም ረቱላ አሰላሙ አሌይኩም ወረሀመቱላሂ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በየአላችሁበት ሰላማችሁ ይብዛ። ይኸው እንግዲህ እንደምታዩት ሌዘሬን ገርግጄ በጃኬት እንዲሁም ደግሞ እዚህ እንደምታዩ በከስከስ እየከሰከስኩት ነው። ምንድን ነው ስሙ ከባህር ዳር ወደ እነሱ መያ ከፍለ አገር ዳለ ብዬ ነበረ ባህር ዳር ላይ ሆኜ የቀረጽኩትን ቪዲዮችን አይታችኋል። እሱ ላቂ ያለው ይሄንንም ደግሞ ዛሬ እንግዲህ አሪፍ ቦታ አግኝቻለሁ። በደንብ እንትን የለ መንገድ መንገድ ላይም ሲሄድ በአይሱዙ ቅጥቅጥ ምናምን ነገር አይታችኋል። በሞተር ደግሞ ከሰው ጋር ስለተጫንን ብዙ ስለ ስለተጫንን አልተመቸኝም፣ አልቀረጽኩላችሁም። ከባህር ዳር ወደ እነሱ መያ አካባቢ መጥቻለሁ። ወደ ነ ንግስት ሱመያ አካባቢ ይኸው ገጠሩን ይሁት በየቤቱ እንግዲህ እያንኳኳው ነው የጠየኩት። የእነሱ መያም ቤት ገጠር ውስጥ ነው ያሉት። አየሩ በጣም ደስ ይላል። ባህር ዛፎች ይበዛሉ። ደስ የሚል ጥቅጥቅ ያሉ ባህር ዛፎች አሉ። እንደው በዚህ ጋር አሁን ምንም የሌለ በደንብ ጫካ የማይመስል ውስጥ ውስጥ የሚታየው ነው እየቀረጽኩላችሁ ያለሁት። እንግዲህ አፍጠር ሰዓትም ሊደርስ ነው። አሁን እዛ ማዶም ሄጄን የመጣሁት ወደዛ ማዶ ቁልቁለት አለ፣ ከዛ ዳገት አለ ምናምን ነገር ቤቶች አሉ። በግሬ እዛ እንዳለ ሰፈር የምታያቸውን ቆርቆሮ ቤቶች በሙሉ እያንኳኳ ጎጆ ቤቶች አሉ እዛ ጋም ትልቅ ቤት አለ። ምናምን ህጻን ልጆች ትንሾች ልጆችም አሉ። እንትን የሚሉ ከፍትና የሚጠብቁ ይሁን ዳለ ምቷቸውን ቤቶች እያንኳኳው ጠይቅ ያለው ማለት ነው። የጠየኳቸው እንዴት እንደመጣው ልንገራችሁ። እና ወደ ቤተሰቦቻችን ከባህር ዳር እንዴት ወጣው። ጎንደር ቀጥታ በፕሌን ጎንደር ከመሄድ ባህር ዳር ወርጄ ከባህር ዳር ከተማ እንደሚቀርብ እሷም ከዚህ ፊት ስታወራ ነበረ። እንግዲህ መንገዱ የመጣሁት በፊት እሷም ስታወራ ሰፈራቸውንም በደንብ ማቀው። ባህር ዳር፣ ሐሙሲት፣ ከሐሙሲት አንበሳሜ፣ ከአንበሳሜ አርብ ገበያ፣ ከአርብ ገበያ ሳሃና በሞተር ከዛ በኋላ ሞተር ነው ያለው። በሞተር ከሳሃና ቤላቦ፣ ቤላምቦን ቤላቦ እያረኩ እያቆራረጥኩ መጣሁኝ። ከዛ በኋላ ደግሞ አካባቢያቸውን ያው ደቡብ ጎንደር ውስጥ ነው ያለሁት። አካባቢያቸውን የት እንደሆነ አላውቅኩትም። በባህር ዳር ነው በእነዚህ መንገድ ሲመጣ የሚቀርበው ቀጥታ ከጎንደር እንዳይቀርብም እንግዲህ ያው ማህል ላይ እንትንም አለ ፍተሻ ምናምንም አለ። ከተማ ወጣ ሲባል እንግዲህ ያው ፋኖ ናቸው የያዙት የተቋጠሩት ያሉትም። የባህር ዳር ህዝብ እንዳለ ህዝቡ በጣም ምስኪን ነው እንትን ይላሉ፣ ያው ምስኪን ናቸው። እንግዲህ ሁሉም ቤት እያንኮኩ እየጠየኩ ነው። በቃ ሰው ምንም እንትን አይልም። አፍጥርም ከደረሰብኝ እንግዲህ ይሄን ቪዲዮ ቶሎ ከዚህ ከገጠር ሳልወጣ እዚች ደቡብ ጎንደር ከቤላቦ ምናምን አልፌ በደምብ ተጉጃለው ሰፈሩን ከዛ በየቤት እያንኮኮ ያው ስሟን እሷም ተናግራለች። አንቺ አለም ነው አንቺ አለም አዲስ ወይም አለም አዲስ፣ ማን ያውቃት አለም ቤቷን እንኳን በእሷ ስም ስለማያውቁ ልጆና ስለወጣች ሎጣች በአባቷ ስም ያው ታዋቂ ነው አካባቢ ላይ። አዲስ ተገኘ ምናምን እያልኩኝ ጠየቅኩኝ። ከቤት ላቦ ምናምን አልፌ ያው እንዳለ ያሰጋቾ እንዳገቶቹ ምናምን ነገር ወጥቼ መጣው። ጥቅጥቅ ያሉ ባህር ዛፎች አሉ። መንገድ ላይም ደግሞ ያው የገጠመኝን እንግዲህ በሰላም ዱአ አድርጉልኝ እናንተም ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ አዩም ስትል ነበር። የአንተ መታወቂያ ሌላ አካባቢ ከባቢ ነው ምናምን ብላለች። ያው ከተማ ከተማ ውስጥ ምንም ነገር የለም። ያው መከላከያ ነው ያለው። ከዛ በኋላ ግን ፋን ነው ያለው። መታወቂያ ጠይቁኝ። እኔ የተወለድኩት እዚህ ነው። እናቴም ፍለጋ የመጣሁት አዲስ አበባ ነው ያደኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ባለፍኩበት ስመለስ እንግዲህ አጋጣሚ ከትልቅ ሰዎችም ጋር ነበርኩኝ። እንዴትም ብዬ አለፍ ያለው እንግዲህ መመለሻዬን፣ አላህ ሰላም ያድርገው። በሰላም እንደገባሁት እና ሱመያ እዚህ ይሄ ደግሞ በየቦታው መታወቂያ ይጠይቃል፣ አይተሽዋል ብዬ አስባለሁ። ወደ ገጠር ስትሄጂ ወደ እናንተ ገጠር ስትሄጂ ይጠየቃል። ስለዚህ እንዳየሽ እርግጠኛ ነኝ፣ መታወቂያ ምን ያህል እንደጠይቁና መንገድ ላይ ምን ያህል ፍተሻ እንዳለ ታውቂያለሽ፣ ወደ ገጠር ገጠር ሲገቢ እና በተረፈው ይሄንን እያየሽ እንግዲህ በሰላም መጥቷልና በሰላም ሊመለስ ይችላል ብለሽ እንዳታስቢ አላ ነው የሚያውቀው እና ያለውን ነገር አየሩን ታውቂያለሽ። ቶሎ ብለሽ ይሄን ቪዲዮ እዚህች ሆኜ ስልኬ ኔትወርክ ብዙ የለውም እየቀረጽኩ የመጣሁት ትንሽ ትንሽ በሞተር ምናም ደግሞ አልተመቸኝም። ያው እንግዲህ ቀጥቀጥ ትንሽ መንገድ መንገዷን ቀርጬላቸዋለሁ። አይ እንግዲህ እንደምታዩት አሁን ደቡብ ጎንደር ነው ያለሁት። በቃ ሰፈራችሁን ያለሁት በየቤታችሁ ይጠይቁኝ ብዙ ቦታ እንትን አልኩኝ። ያው ስልኬ አለሽ፣ ዋትስአፕ፣ ቴሌግራም ሁሉ ነገር አለሽ ቶሎ ብለሽ ድምፅ አስቀምጪልኝ። ኔትወርክም አለኝ እዚህ ጋር አሁን ያለውት አካባቢያችሁ ላይ ነኝ። እንደማጨክኚ እርግጠኛ ነኝ ማለት ነው። እንደማጨክኝ ተስፋ አረጋለሁ። ምክንያቱም ያለውበት መንገዱ እንዴት እንደመጣው ታውቂያለሽ። ከዛ በኋላ ደግሞ መመለሻ ደግሞ እንዴት እንደሆነ ታውቂያለሽ ማለት ነው። ያው ቶሎ ብለሽ ካለሽበት እንትን በይልኝና አንገናኝ። ወቅቱ ረመዳን ነው እንግዲህ አፍጥርም እንትን ካልኩኝ ያው አንዱ ቤት አንኳኩቼ ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምን የለም አካባቢ ላይ ካገኘኝ ያገኘኝ ካላገኘኝ ደሞ ያው ካገኘኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው ይሰጣሉ የፈለኩትን ያል ከመሸብኝም፣ ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ አንዴ ኃይለኛ ነው እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። ወይም ደግሞ አንዱ ቤት አንኳኩቼ ጎራ ብዬ አሳድሩኝ ይላችኋለሁ። በተረፈው ደግሞ ቀን ቀን መሬተኛ ያለው እንቅልፍም ሲመጣ ሱመያን እስከማገኛት ከዚህ ከገጠር ውስጥ አሉጣም ያለው ደቡብ ጎንደር ነብይላ አባውን ይጠሯላችሁ። ሰፈር አልፌ ነው ሱመያን፣ ቪዲዮ እያይሹ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማረግበትም ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህ ቪዲዮ ቢያስጨርሰኝ ነው ቶሎ ቪዲዮን ኤዲት አድርጌ፣ ኔትወርኩም አለ ይሰራል። እዚህ ላይ ፖስት አርጓለሁ። ዛሬው ነው ለቀዋለሁ። ይሄም ቪዲዮ የምታዩ ዛሬው ነው ለቀው ማለት ነው እንዳየሽው ቶሎ ብለሽ ያለሽበትን አልነገርሽኝ። እንግዲህ ያው በልጆች አባት ጨክነሽ ድጋሜ ወደዛ ደግሞ ስመለስ አስቢው እንዳይፈጠር ማለት ነው። ያው መንገድ ላይ ያለውን ነገር ታውቂያለሽ። ተሻ ምናምን አለ እና አንዳንድ ቪዲዮም እያየው ነው። እንግዲህ እሷም ከባህር ዳር ተነስታ ሁላችሁም የምታውቁት ነው። ከባህር ዳር ተነስታ ወደ ገጠር ወደ እነሱ ክፍለ ሀገር እንደሄደች አይታችኋል። እኔም ደግሞ ካገኘኋት ብዬ ፍለጋ ላይ ነኝ። ገጠር ደስ መጥቻለሁ። ስለ ያመጣውበትን ምክንያት ታውቃላችሁ። እንግዲህ ያው ልጆቹንም ይዛ አውቃለሁ። እሱ ብዙ መስዋዕትነት አንደኛ እምነቷን ለእኔ ብራቅ ቀይራለች። ቤተሰብ አሁን እሷ ሙስሊም ሆና ቤተሰብ ክርስቲያን ሆኖ በዛ ላይ እናትየዋ ሞልክሳለች፣ ሞልክሴ ናት። አንድ ላይ አብራ ለመጽወም ምናምን አይመችም። ይሄ ሁላ በቃ በእኔ የተነሳም እሷም ትጎዳለች ማለት ነው። ጾሟንም በስርዓቱ አጾምም እህትየዋም ስታወራ ሰምታችኋል ያው ክርስትና ልጆቹ እናስነሳለን አንቺም ትጠመቅ ያለች ምናምን እያለቻት ነው። በዚህ ል በዚህ ንዴት እሷም ሃይማኖቷን ልትቀይር ትችላለች ወደ ነበረችበት ክርስቲያን ነበረች። ያው ድንገት ክርስቲያን ልትም ችላለች ማለት ነው፣ በንዴት ማለት ነው። እና በዚህ ምክንያት ያው ልጆቼንም ሃይማኖታቸውን ልቀየር ክርስትና ምልት አስነሳቸው፣ ነው ችግር የለውም፣ ግቻ በሰላም ላገኛችሁ በሰላም ላገኛችሁ። እና እሱ መያ በእላ አንቺም ያው አንደኛ፣ አሁን በቃ ሴት ልጅ ከተወለደች በኋላ ተወልዳ ከወጣች በኋላ ከቤተሰቧ የቤተሰብ አይደለችም ሴት ልጅ ማለት ነው። ወንድ ልጅ ነው የእናት ያባቱ ምናምን። ሴት ልጅ ከወጣች በኋላ በቃ የሰው ናት የባዕድ አምልቶ ትሆን ትችላለች። በቃ የአንዱ ናት፣ አግብታ ትወጣለች፣ ትዳሯን ትመስርታለች፣ የራሷን ትጀምራለች። አሁን አንቺ አግብተሽ ወልደሽ ምን ብለሽ ወተሻል። በቃ የቤተሰብ ሰው አይደለሽም ማለት ነው። አንቺ የእኔ ነሽ፣ የልጆች እናት ነሽ። ሃይማኖቹንም ቀይረሻል። በቃ አሁን ወደ ነበርሽበት አስር የዚህ እዛ እንዳትዪ፣ በእልም እንዳታደርጊው። ወይ ሰይድ ለማናደድ ልጆቹንም ክርስትና አስነሳለሁ እምነቴንም ቀይራለሁ ምናምን ብለሽ ችግር የለብኝ። እምነት የግል ነው። እኔ ምንም ብታደርጊ አልናደድም? ገባሽ? እምነታቸውም እንዳይቀየር ብዬ ማለት ነው የመጣሁት እናንተ ማግኘት ስላለብኝ እና ለማግኘትም ነው። እና ሁሉም አላህ ያለው ነው የሚሆነው። ማለት ነው እንግዲህ ድንገት ያው ባህር ዳር ትንሽ ሞቅ ትላለች፣ አየሯ ደስ ይላል። ባህር ዳር ትንሽ አየሯ ሞቅ ይላል። እዚህ ደግሞ ትንሽ ድንገት ሊቀዘቅዝ ይችላል። እኔም በጠዋት ስለወጣኝ ጃኬት ይጂ የመጣሁት እንደዛው ቀጥታ በቃ ለብሼ የመጣሁበት ልብስ ነው ያለሁት። የተወሰነ ልብስ ይጂ አለ። እሱን ባህር ዳር ላይ ሆቴል ውስጥ እቸዋለሁ። እዛው የነበርኩበት በዛም ከተመለስኩኝ በሰላም ከተመለስኩኝ ኢንሻአላ በዛው ውስጥ ያለው ካልተመለስኩም አለላ ሁሉም ነገር እና ሱመያ እባክሽ ይኸው አላሳዝነሽም፣ አለ እኔ በቃ ሀገር ሰላም ነው፣ ሁሉ ነገር ሰላም ነው። አሁን አየሩ ምንም የለም። ስለዚህ ብቻ በሰላም ደርሻለሁ፣ አካባቢያችሁ ላይ በሰላም እዚህ ደርሻለሁ። ቪዲዮን ዛሬ ለቀው ታይዋለሽ። ጨክነሽብኝ ደግሞ ወደዛ እንድመለስ አታርጊ። ስመለስ መንገድ ላይ ሰው ምንድነው ያጋጠመው አይታወቅም። አሁንም ደግሞ መንደር መንደሩ ሲሄድ ምናልባት መንገድ ላይ ፍተሻ ነው ህግ እናስከብራለን የሚሉ ናቸው፣ አካባቢ የሚጠብቁ ናቸው ያሉት። ግን ደግሞ አንዳንድ ደግሞ ሌባ ማይጠፋም፣ የሆነ ነገር አይጠፋም። ይህን እያይሽ ያው እንግዲህ እኔ ልጆች አባት ነኝ። በእኔም ጨክኝ ከሆነ እውነትም ጨክነሽ ዝምት ያለሽ ብዬ አላስብም። ይህንን ቪዲዮ እንዳየሽ ዛሬ ሆኑ በቴሌግራም ወይም በዋትሳፕ አናግረሽኝ እንደምንገናኝ ወደ ቤታቸውም እንድመጣ ተስፋ አደርጋለሁ። ስለዚህ እንዳጨክኝ ነው፣ እሱም እያምልሽ እባክሽ እዚህ ድረስ መጥቻለሁ። ቪዲዮም ስሰሪ አይቻለሁ። ቲናንሽ ቻናል ላይ የሚያለቀቅሽ አይቻለሁ። በነዴት ተናደሽ ያው አዩም ቢያለችኝ ብሎ ከአዲስ አበባ ወደ ናዝሬት ሄደ አፍጠር ላይ ፈጠር ነው ስለ ስለዚህም ቪዲዮ ስታውሪ ይሰምቻለሁ ማለት ነው። ካዩ ጋም ስናፈጠር አዩም ቢያለችኝ ብሎ አዩን አሳቦ ሄደ አዩም ቢያለችኝ ብሎ አዩን አሳቦ ሄደ ምናምን ብለሽ የሰራሽውን ቪዲዮ አለ ያው እኔ አዩ እምቢ ስላለችኝ አይደለም ወደዛ ተመልሼ ሄድኩት ያው ተመል ይኸው ዞሬ መጥቻለሁ እና አንተ ወንድ ነህ ምናምን ብለሽ ስለዛትሽም አይደለም የመጣሁት እና መጥቻለሁ አይደለም ባህር ዳር አይደለም ጎንደር ባህር ዳር ጎንደር ኢትዮጵያ ናቸው አገሬ ነው አገሬ ውስጥ እንዲፈራለሁ መምጣት የመንም ድረስ እየመጣሁ አይደለም ለምን ቡርኪና ፋሶ ብትገቢ እኔ እመጣለሁ እና ምንም ፍራች የለብኝም ለጠባር ላይ የመጣሁት ለዋጋ መሳሪያ ላይ የመጣሁት በቃ በሰላም ቤተሰብ ሚስቴር ልጆች ልፈልግን ነው የመጣሁት። ማንም ማንንም ቢጠይቀኝም ለመጣ ቢለኝም ምን ትሰራለ ቢሉኝም ያው ነው መልስ ይሄ ነው። እና በተረፈው በዛ ሊዞሽ አንቺ አዩንም መስሁን አይተሽ አይመጣም ብለሽ አስበሽ ነበረ። እኔ መጥቻለሁ። ይሄው ባህር ዳር ማሰጭሻለሁ። ገጠሩን ነው የሰፈራችሁን ታውቂዋለሽ። ያስባለሁ የእናንተ ሰፈር ከሆነ ተሳስቼ ሌላ ሰፈር ካልሆነ ማለት ነው ትንሽ ወጣ ብዬ በቃ ከሱ ቤት ላይ ምናምን ራቅ ብዬ እንትን ብለው ያው ማውራውን እንዳይሰሙ ስቀርጽም ደግሞ ሌላ ነገርም እንዳይመስላቸው እንደገና ጥቅጥቅ ያሉ ባርዛፎች ውስጥ ደግሞ ጫካ ነገር ውስጥ ምን እንዳለም ስለማላውቅ ያሉት ሰዎች፣ ለዛም እንደዚህ በቃ ወጣ ብዬ እንትን ብለው እንግዲህ። ብዙ እጓዛለሁ ገና እስካገኝሽ። ዛሬም ከመለስሽልኝ፣ ነገም ከመለስሽልኝ፣ ሳምንትም ከቆየሽ፣ ወርም ከቆየሽ እኔ እዚሁ ደቡብ ጎንደር ውስጥ ነኝ፣ ወዴትም አልሄድም። መንገድ ላይም እያደርኩም ቢሆን ባህርዛፎች አሉ። ሸንት ቤት እዚህም እየተጠቀምኩ ቢሆን እየለመንኩም ቢሆን እየበላው፣ ሱቅም ካገኘው እየገዛው እሄዳለሁ ብዬ አስባለሁ። ቻርጅ ካልዘጋብኝ ይሄም ቪዲዮ ከለቀቁ በኋላ ድጋሜ ምን ላይ እንደደረስኩ የሰፈር እንደደረስኩና ሱመያም ድምጽ እንዳስቀመጠችልኝ እና እንዳስቀመጠችልኝ ለተመልካቾቼም የምመለስ ይሆናል ማለት ነው። እና በተረፈው ይኸው ሱመያ እባክሽ መንደራችሁን ያሉት እያንዳንዱን ቤት እያንኳኳ ይሄና እና ካሊቤ ነው ብዬ ልጠይቅላችሁ። ለመቅረጽ አይመችም እንጂ የማ ቤት ነው ብዬ ልጠይቅ። ምናልባት ቤቱን ልታውቁ ትችላላችሁ። ቤቶችን በአንኳኳ ሰፈሩን አሁን የቀረኝ በግራ እጃለው በቀኝ እጃለው፣ በዚህ ወደ ኋላ ነው የቀረኝ። የቀሩትም ቤቶች ያው ካሜራው ሌንሱ ዙሙ ከረጅም ስለሚያመጣ ነው እንደዚህ። አንቺ ማሳያችሁት ትንሽ ራቅ ይላል ማለት ነው። ለዛ ከርቀት ስለሚያመጣ ነው እንጂ ራቅላል ማለት ነው። ገና አሱመያ መንደሩን አይቻል ታቂው ልጅ አስባለሁ። አንዳንድ ቦታ ፀሐይ ነው፣ አንዳንድ ቦታ ደግሞ ነፋሻ መደስ የሚል ቀዝቀዝ ያለ ዳመና ቦታ ላይ አየር አለ። ቁጭ እያልኩ እኔም እረፍት እየወሰድኩ ምናምን ነገር እጓዛለሁ። አዩንም እንዳያቸዋት ከዛ እያመረች ነው። አዩም እንደምታዩት እያመረች ነው በረኪናውን ምኑም ሰብስባ ራሴን አጠፋለሁ ከባህር ዳር ወደዛ ወደ ጎንደር ወደ ገጠር የምትሄድ ከሆነ ምናምን ብላለች። ይሄ ጃ ያለው እንግዲህ ደቡብ ጎንደር ደርሻለሁ። አንቺም እንደዚህ አቻችን ተሄድና ዱ አድርጊልኝ የሚጠቅም ሸስፍ ነው ስገጂ በምችው ዱ አድርጊልኝ አላ በሰላም ከልጆቹ እና ከባለቤቱ ጋር ያገናኘው በሰላም እንደለ በሰላም ይመለስ ብለሽ ዱ አርጊ። እኔ በቃ ቆርጬ ነው፣ ወንድ ልጅ ቆረጠ የመጨረሻ ብዬ ቆርጬ የመጣሁት ማለት ነው። አትሂድ እንደዚህ ነው እንደዚህ ነው፣ ሰው እንደሚያወራ አይደለም ብዙ ሰዎች ያው እንዴት ወደዛ ትሄዳለህ? እንዴት እንደዚህ መታወቂያ የኦሮሚያ ክልል ነው አማራ ክልል ለምትሄዳለህ ምናምን አለ። ሁሉም ቦታ አጋጣሚ ያው ሌባ አይጠፋም። ድንገት ከሌቦች ጋር ካጋጠመን ያው ለመዝረፍ ሲሉ ያለውን ፈትቾ ይወስዳሉ፣ ወይም ደግሞ ይዙና አፍ ነው ምናምን ነገር ብር ሊያስልኩ ይችላሉ እንጂ ሌላ በቃ ምንም የሚፈጠር ነገር የለም። እሱንም ደግሞ ወይም የሚጠረጥሩ ሰው ካልሆነ ወይም ደግሞ አላ አይደለም የሚፈልጉት አይነት ሰው ካልሆነ በስተቀር ሁሉንም ብድግ ብሎ የሚነካ ሰው የለም። ሌላው ደግሞ በስርዓቱ እንትናል አለው ያለ ሰፈር ጠብቃለሁ ያለ እንግዲህ መታወቂያ ጠይቄ እያሳለፈ ነው እና ደርሰናል። እዚህ ያለሁት እዚህ ነው። ስንመለስ መመለሻ ቤት እንደሆነ አላሁ አለም ነው ይሄዳለው። በቃ ዝም ብዬ ቤት ቤት ባየሁት ቆርቆሮ ቤትም ጎጆ ቤቱንም አንድ አንዳንድ ጎጆ ቤት ሳይንኳኳ ከብቶች ብቻ ናቸው። ቦዋ የሚሉት ቆርቆሮ ቤት ውስጥ ይኖራሉ። ጎጆ ቤቶች ውስጥ አንተን ከብቶች የሚኖሩበት ናቸው። በቃ እንግዲህ ያንኳኳ በየቤቱ ሰው የገጠር ሰው ደግሞ በቃ ህዝቡ በጣም የዋ ነው፣ ምስኪን ነው። የምጠይቀውንም በቃ እንተና አይሉ አንተን ይላሉ። አንድ ቤት ደግሞ መንገድ ጠመኝ፣ ግባ፣ ጠላ ጠጣ ነው ያሉኝ። አረቄ ጠጣ ነው ያሉኝ። ጾመኛ ነው፣ ጠላቸው ጠጣ ያሉ ነበር እና ጾሜ የኔ ደብል ነው እንግዲህ ደብል ጾም ነው፣ መንገድ እየተጓዝኩኝ ሁሉንም እያቆራረጥኩ እንደዛ ነው እላችኋለሁ። በተረፈው አላህ የሚቀበለን ያርጋን ይቀበለን። እንግዲህ ሱመያ በዚህ በረመዳን እንኳን አትጨከኝ ነው። ወጣበይ መንደራችሁ ውስጥ ያለሁት ሰፈርና ቦታችሁ የት ያለውን በላም ቦን ነው ደርሻለሁ። እናንተን ቤት ባንኳኳ ለካስ ቤቶቹ በጣም ይራራቃሉ ዘመድም ሆኖ አንድ ልጅ ስጠይቀው የኛ ቤት እዚህ ጋር ነው፣ ለምሳሌ ቤት ሊረቅ ይችላል አለኝ። የእኛ ቤት እዚህ ጋር ነው አለ። ማዶን ደሞ ዳገቱና ሰይኝና እዛ ያጎቴ ቤት አለ፣ እህቴ በዛ ምን ኖረው ምናምን ነገር አላለኝ። ለዚህ ራሱ መሀል መሀል ላይ ሞተር ያስፈልጋል አልኩኝና ወይ ፈረስ ያስፈልጋል፣ የሚከራይ ቢኖር እየተከራየው ወይ በፈረስ ወይ በሞተር ላጥ ያልኩኝ እንትን እላለው ማለት ነው እላቸዋለሁ። እንግዲህ ይህን ይመስላል። በተረፈው ወሬ ያበዛውባችሁ ስልኬም ቻርጅ ጨርሰን ቶሎ ብዬ ቁጭ ብዬ እዚህችው ጥላ ስር ቁጭ ብለና ቪዲዮዋን ለቀቅ አረጋትና ትንሽ ኤዲት አረጋትና ቶሎ ለቀቃትና እንግዲህ ደቡብ ጎንደርን በሙሉ ከጫፍ እስከ ጫፍ ቤላምቦ ማዳረስ አለብኝ። ከዚህ ከአጣውም ደግሞ ወደ ሸውዳኝም ከሆነ ከዚህ ቀጥሎ ያለው ወደ ሳና ነው ሳና እና አርብ ገበያ ምናምንም ገጠር ገጠር አካባቢ ያሉትንም እዞር አለው ማለት ነው። ሱመያ በቅ ካላለችልኝ መዞሬን ፍለጋዬን አላቆምም እስከ መጨረሻው እስካገኛቸው ድረስ እለፋለው፣ እፈልጋለው፣ ተስፋ አልቆርጥም። ሱመያ ቪዲዮ አይታ እንደምትመልስልኝ ትልቅ ተስፋ አለኝ። ሪከርድ ነታስቀምጥልኝ እንደዚህ አይነት ቦታ ያለው ብላ ስልክ እንደምትልክልኝ ወይ ወንድሟንም በፈረስም ቢሆን በበቅሎ በሆነ ነገር ልካልኝ እንደምታስወስደኝ ተስፋ አድርጋለሁ። እናንተም ዱአ አድርጉልኝ። ቻርጅ ካገኘው ቀጣዩንም የት እንደደረስኩ ምን ላይ እንደደረስኩ ምን አለ የሚለውን እየቀረስኩኝ ያሳያችኋለሁ። ዱአ አድርጉላችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወሬ አበዛባችሁ እንግዲህ። ሳርሳሯም ደረቅ ብላለች፣ ወቅቱም ክረምት አይደለም። እንዲሁ ደገፍ እያልኩ እያረፍኩኝ ደገፍ እያልኩ እያረፍኩኝ ቪዲዮ ለቄ ቀይ መልሷን እንጠብቃለሁ። እየተጓዝኩኝ መንደር መንደር ውስጥ ቤቱ ማንኳኳት መጠየቁን አላቋምም ተስፋ አልቆርጥም ማለት ነው። ዱአ አድርጉላችሁ ለእናንተም ሰላም አለይኩም ወራቱላህ ወበረካቱ ባይ ባይ።